ኡስታዝ ኑሩ ቱርኪ ነው። በክብር ተቀባይ ኡስታዝ እንኳን ደህና መጡ። እንኳን ደህና ቆየ የሲር ለና ማለት ምን ማለት ነው? አግራልን አግራልን፣ ቀለል አድርግልን። የምትሰሩት ስራ ምንድን ነው? በዋናነት ያው አባታቸው የሞተባቸው ልጆችን መከታተል ነው። ሁለተኛ አረጋያን ነው። ሶስተኛ፣ አባትን በህይወት ኖሮ የተቸገሩ ማህበረሰቦችን መርዳት ነው። በአራተኛ ደረጃ የሙያ ትምህርት ቤት ለሴቶችም ለወንዶችም አለ። ከዚህ ውጪ ደግሞ በገጠሪቱ ኢትዮጵያ ላይ የምንጭና የጉድጓድ ውሃዎችን ማዳረስ ነው። እስካሁን በኢትዮጵያ ወደ 360 ውሃዎችን ቆፍረናል። ስንት አመት ሆኖታል ማህበሩ? ወደ ስምንት አመት። በስምንት አመት ምን አይነት ቦታዎች ላይ ነው በተለይ ውሃ ጉድጓዱን የምትቆፍሩት? ገንዘቡ እስከየት ነው የሚመጣው? ያው እንግዲህ ገንዘቡ ሎካል ነው እኛው በእኛው ነው። እስካሁን የሚቆፈርበት ቦታዎች እስካሁን ምዕራብ አርሲ ኮኮሳ፣ ኮፈሌ፣ ወንዶ አሳሳ የሚባሉ ዘጠነኛ አስራ አንደኛ ክልል ሲዳማ ላይ በማዕከላዊ ኢትዮጵያ በሚባለው በአሁኑ ደግሞ ጉራጌና ስልጤ ላይ ነው። አብዛኛው ኢትዮጵያ ሙሉ አዳርሰናል። በሁ ህዝብ ቢያውቀው ይሄንን ነገር የምትሉት ነገር ምንድን ነው? የስር ለና የበጎ አድራጎት ድርጅት እንግዲህ ለሚሰራቸው ስራዎች የስራ ችግር የለብንም፣ የአቅም ችግር ነው ያለው። መስራቾቹም ሙስሊሞችን ብንሆንም ተረጁ ግን ከሁለት መቶ ያላነሱ ክርስቲያኖችም አሉ ማህበሩ ላይ። ምክንያቱም አንድ አገር ነው ያለን ሙስሊሙ ያለው ጉሮሮ ክርስቲያኑም ስላለው ቢሮአችን ያው የዚህ አይነት ጠባብነትም የለም አያስተናግድምም። ከዚህ የተነሳ እንግዲህ ማህበረሰቡ አብሮ ካልቆመ ስራው በጣም ከባድ ነው። ተቋም ላይ ያለን ስሜት በአብዛኞቻችን ያው ሲደርስብን እንጂ የምናውቀው ብዙ አናውቀውምና የሚሰሩ ሰዎችን ባይሰብር ጥሩ ነው ብዬ ያስተላልፋሉ። እሺ ኡስታዝ አሁን ላይ ከምትሰሯቸው ስራዎች አንጻር ምን አይነት ድጋፍስ ነው የምትፈልጉት? አሁን ላይ በዋናነት የቲም የሚባል ወይም አባቱም ያጣ ህፃን ልጅን አባቱ ያስለመደውን ነገር ባታደርግለት እንኳን እንዳይጎድልበት ማድረግ አንዱ ትልቁ መገለጫችን ነው። በሁለተኛ ደረጃ ደግሞ የአዲስ አበባችን እንኳ ኑሮ ስናየው በሳምንቱ ሁለት ቀን ሶስት ቀን ነው የሚመጣው። የስር ለና ግን ውሃ እየቆፈረ ያለው ገጠሪቱ ነው ለአንድ ጄሪካን ሁለት ሰዓት ነው የሚሄዱት። እህቶች በግራ እጃቸው ህፃን ልጅ አቅፈው በቀኝ እጃቸው ጄሪካን ይዘው ነው የሚሄዱትና ሁለቱን ነገሮች በደንብ እያበረታታ ነው። በዚህ እንግዲህ ያው እኛ የሲር ለና ትንሽ የሚለየው አግዙን ወቁልን ከሚለው በላይ አንተንም ጨምሮ ማለት ነው። መጣችሁ ማየት አለባችሁ። ትልቅ አገራዊ ነገር እየወጣን ያለ ነው። ውሃ ትስቆፍር ውሃ ሃይማኖት የለውም ዘር የለውም። ትክክል።